ግብር ምንድን ነው? እንዴትስ ይሰበሰባል? የሚለውን ሐሳብ ዘርዘር አድርገው እንደ ታክስ ባለሙያነታቸው ሊያስረዱን የወደዱት በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከአስር ዓመታት በላይ አገልግለዋል፣ ወይዘሮ ወርቅ ሰቦቃ እንዲሁም የተለያዩ የሕብረተሰብ ክፍሎችስ ስለ ግብር ያላቸው አመለካከት ምን እንደሆነም እንዲገልጹልናል። ባገኘው ጥቅም ላይ የሚከፍል ክፍያ ነው። ሰው ባተረፈ ስራ ሰርቶ ወይም ግለሰብ ወይም ድርጅት አንድን ስራ ሰርቶ በህጋዊ መንገድ ባተረፈው ነገር ላይ የሚከፍለው ክፍያ ማለት ነው ግብር ማለት። ሰዎች የተለያዩ ስራዎችን ያገኛሉ። ሰርቶ ደግሞ የሚያገኙ ደሞዝ ወይም ደግሞ ገቢ አለ። ከሱ ገቢ ላይ ተቆርጦ ለመንግስት የሚሆን ነገር ግዴታ ነው። ግብር ግዴታችን ነው። እስከሰራን ድረስ ግብር ያስፈልጋል። ግዴታ ነው። መንግስት ያን ግብር ሰብስቦ ነው አይደል ለሌላው እያገላበጠ የሚከፍለው። ስለዚህ ግብር ግዴታ ነው። ግብር ማለት ለሀገሪቷም ሆነ ለእኛም ውጤት ነው። ለምን ልማት ነው። ሐኪም ቤት የሚሰራው በሱ ነው። የሴቶች ጉዳይ፣ የተለያየ ነገር ሲደረግ በልማት ነው የሚሰራው። ግብር መክፈል መልካም ነው ብዬ አስባለሁ። ማንኛውም ሰው ከሚያገኘው ገቢ ላይ የሚቀነስ ነው። ሲቀነስ ያው በግዴታም በውዴታም ይሆናል። ግብር ማለት ሰዎች ከሚያገኙት ገንዘብ ላይ ለመንግስት ይሰጣሉ። ገንዘብ ደግሞ የሚያስፈልገው መሰረታዊ ነገሮች ለህዝቡ ወይም ደግሞ ለሀገሪቱ ነዋሪ የሚያሟላበት ነው። ሀገር ነው የምኖረው አውሮፓ ለጉብኝት መጥቼ ነው እና ወክ እያደረኩ ነው። አሁን ትንሽ ፀሐይ አለ። ግን የማየው ነገር በጣም አስደሳች ስለሆነ ፀሐዩም ሳይሰማኝ ያው እዚህ ጋር መጥቼ ወደ ምንድን ነው ይሄ ድልዩ ጋር ተገናኝተናል ራስ መኮን ድልኝ እና፣ ታክስ መክፈል ግዴታ ነው፣ ለውይይትም ርዕስም ሊሆን አይችልም። ህዝቡ ነዋሪው በግዴታ ታክስ ይከፍላል። መንግስትም ደግሞ የራሱ ግዴታ አለበት። ታክስ ሰብስቦ ለህዝቡ አስፈላጊው ነገር ማድረግ አለበት። ስለዚህ ታክስ ለአንድ ሀገር የደም ስር ነው ማለት እንችላለን፣ በጣም ባጭሩ ማለት ነው። ቀጥታ ታክስና ቀጥታ ያልሆኑ ታክሶች በሚባሉ በሁለት መደቦች ተከፍለው ከግብር ከፋይ ህብረተሰብ ግብር ይሰበሰባል። የተለያዩ የግብር አይነቶች አሉ። ቀጥታ የሚከፈሉ ግብር አለ። ቀጥታ ባልሆነ መንገድ ደግሞ የሚከፈሉ ታክሶች የተለያዩ ታክሶች አሉ። እነዚህ ታክሶች እንግዲህ በዋነኛነት ቀጥታ ታክስ የምንላቸው በተለይ ከደሞዝ የሚከፈሉ ሰው በተቀጠረ ጊዜ ከሱ ተቆርጦ የሚከፈል ከክራይ ገቢ የሚገኝ ጥቅም ስለተገኘ ካከራየው ነገር ላይ የሚገኝ የሚሰበሰብ ገቢ ሌላው ደግሞ ነግዶ ባተረፈው ነገር ላይ ከትርፉ የሚከፍል። ቀጥታ ያልሆነ ታክሶች አሉ። በዛው ልክ ሽያጭን ካከናወነ ወይንም ደግሞ አገልግሎት ከሰጠ በኋላ በቀጥታ ከአገልግሎቱ ላይ ተሰብሳቢ የሚሆኑ ታክሶች አሉ። እነሱም በተለይ እንደ ቫት ቲኦቲ ኤክሳይዝ ታክስ እና የመሳሰሉት ታክሶች አሉ። መዘጋጃ ቤታዊ በተለይ ከተማ አስተዳደሩ የሚያመነጨውን ሰፋፊ አገልግሎት ከሰጠ በኋላ የሚሰበሰቡ ታክሶች ናቸው። እንግዲህ ሶስተኛ ታክስ ብለን ወይም ግብር ብለን የምንሰበስባቸው በህግ ነጻ ከተደረጉት በስተቀር ሁሉም ገቢ የሚያገኝ ሰውና ድርጅት በህጉ መሰረት ገቢውን አሳውቆ በገቢ ግብር የመክፈያ ጊዜያት በማስከፈያ ሰንጠረዦች ና ምጣኔዎች መሰረት የመክፈል ግዴታ እንዳለበትም ይገለጻል ከህግ ታክስ እንዲከፈልበት በህግ የተቀመጠላቸው አሉ በተለይ የሃይማኖት ተቋማት የተለያዩ ኤንጂኦዎች እና እነዚህን የመሳሰሉ ከግብር ነፃ አዋጁ የሚያደርጋቸው የታክስ ግዳጅ አይኖራቸውም። ነገር ግን ደግሞ በተለይ የሃይማኖት ተቋማት፣ ኤንጂኦዎች ቀጥሮ የሚያሰሩትን ከተቀጣሪ ላይ ግብርን ሰብስቦ የማስገባት ኃላፊነት አለባቸው። የሃይማኖት ተቋምም በዛ ውል ቅጥር ካለ ከዛ ላይ ታክስን ሰውንም ግብርን የደሞዝ ገቢ ግብርን ከፍ ሰብስቦ የማስገባት ግዴታ አለባቸው። ሌላው የሃይማኖት ተቋማት ተጨማሪ ከሃይማኖቱ ውጪ አከራይቶ የሚጠቀሙት ለተለያዩ አገልግሎት ክራይን አከራይቶ የሚጠቀሙትን ግብር የመክፈል ግዴታ አለ። መንግስት የተለያዩ መሰረተ ልማቶችን ለመገንባት ገቢን ይጠቀማል። ለጠቅላላ ህብረተሰቡ ለሚያቀርባቸው ማህበራዊና ኢኮኖሚያዊ አገልግሎቶች የሚያደርጋቸውን ወጪዎችም ለመሸፈን የሚያስችለውን ገቢን በመንግስት የሚቀርቡ እንደ መከላከያ፣ ፖሊስ፣ ፍትህ፣ አስተዳደር፣ የመሰረተ ልማት ዝርጋታ፣ የትምህርት ቤቶች ምገባና ሌሎች ማህበራዊና ኢኮኖሚ አገልግሎቶችንም ያከናውንባቸዋል። ከተማው ወይ ደግሞ ሀገሪቷ የምትፈልገውን ልማት በተገቢ ሁኔታ እንዳይሳለጥ፣ እንዳይቀጥል፣ እንዳይፈጥን ስለሚያደርገው ነጋዴ ማህበረሰቡም የዚሁ ተጠቃሚ ነው። ግብር በዋናነት ካለው ይሰበሰባል፤ ለሌለው ደግሞ ፍትሐዊ በሆነ ህግ መሰረት ባደረገ ተጠቃሚ እንዲሆን ያደርጋል። ለምሳሌ የሚሰበሰቡት ገቢዎች ሁሉ የትኛውም ታክስ በአንድ ሀገር ላይ ሲሰበሰብ መጨረሻ ላይ የሚውለው ለልማት ነው። የልማቱ ተጠቃሚ የሚሆነው ደግሞ ዜጎቹ እስከሆኑ ድረስ ያንን ልማት በተገቢ ሁኔታ እንዳይሳለጥ ጊዜውን የጠበቀ ፍጥነትና ቅልጥፍና የተሞላበትን ልማት እንዳናከናወንም ወይ ደግሞ እንዳይከናወንም እንቅፋት ስለሚሆን ይህንን ያጓትታል። አንድ ሁለተኛ ደግሞ በህግ ታክስ መክፈል የሚገደድ ህጋዊ የሆነ ንግድ ፍቃድ ያለው የታክስ መክፈል ህግ የተጣለበት አካል በጊዜው ቀርቦ ታክስን የማይከፍል ከሆነ የህግ ተጠያቂነትን ያሳርፋል ማለት ነው። በአዋጁ የተቀመጠውን የህግ ተጠያቂነትን የሚያመጣ ስለሆነ ይህንን መሰረት አድርጎ ታክሳቸውን መክፈል ይጠበቅባቸዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ውጤታማ የገቢ አሰባሰብ ለአዲስ አበባ ብልጽግና በሚል ሀሳብ በበጀት ዓመቱ የላቀ ገቢ ለመሰብሰብ እቅድ ዘርግቶ እየሰራ እንደሆነ ተገልጧል። በግብር የተሰሩ ልማቶችን በማሳየት ለግብር ከፋዮች ከነሱ በተሰበሰበው ግብር ምን እንደተሰራና ና እየተሰራ መሆኑንም ማሳወቅ እንዳለበትም ይወሳል። መንግስትም ደግሞ ያው የተሰበሰበውን ታክስ ወይም ግብር በአግባቡ የሚገባው ቦታ ላይ ከሙስና ተከላክሎ መሬት ላይ መውረድ አለበት። ካሁን ደግሞ ለውጡን ካየ በእርግጠኝነት አሁን የዛሬ አስር ዓመትና ዛሬ እኛ ስለ ታክስ ያለን ግንዛቤ በጣም ጨምሯል ብዬ ነው። ያለ ገቢ ወይም ያለ ግብር ልማት በፍጹም የሚታሰብ አይደለም። ከተማችን ውስጥ የመጣው ትልልቅ ለውጦች ትልልቅ እውቅና ያገኘንበት አዲስ አበባን እንደስሟ ውብና፣ ጽዱ፣ ማራኪ ለዜጎቿ ምቹ ከማድረግ አኳያ ሰፋፊ መሰረተ ልማቶች የተሰሩበት ከኮሪደር ልማታችን ከአድዋ የኢትዮጵያ ተምሳሌት ወይ ደግሞ ኢትዮጵያውያን ምሳሌ ምልክት የሆነውን የተሰራበት በአሁኑ ወቅት በተለይም የአዲስ አበባ ከተማ የልማት እቅዶች ወደ ተግባር እንዲሸጋገሩ ና የህብረተሰቡን የልማት ተጠቃሚነት ለማረጋገጥ ኃላፊነታቸውን በአግባቡ እየተወጡ ያሉ ና ግብራቸውን በታማኝነት የሚከፍሉ ግብር ከፋዮች በርካታ ናቸው። ይህም የሚሰበሰበውን ገቢ ፕሮጀክቶች ላይ እንዲውሉ ከማድረጉም በላይ በተለይ ተማሪዎች ምገባ ና የትምህርት ቁሳቁስን ለተማሪዎች ማቅረብ አንዱ ሲሆን፣ በዚህም ከተማ አስተዳደሩና ቢሮው ከአንድ ሚሊዮን በላይ ተማሪዎችን ተጠቃሚ አድርጊያለሁ ብሏል። ልጆች በቀን ሁለት የበየ ትምህርት ቤቱ ይመገባሉ። በአሁኑ ሰዓት ወደ አንድ ሚሊዮን የጠጋው ቁጥር ነው አዲስ አበባ ላይ በምገባ ፕሮግራም ተይዞ ያሉ ተማሪዎች። ከዚህም አልፎ የትምህርት ቁሳቁስ መማሪያ ቁሳቁሶች፣ ዩኒፎርማቸውን ያለ ወላጅ ጫና፣ ያለ ወላጅ ሀሳብ መንግስት ኃላፊነቱን ወስዶ ያቀርባል ማለት ነው። የከተማ አስተዳደሩ የከተማውን ህዝብ ኑሮ ለመቀየር የመደበውን የካፒታል ፕሮጀክት በጀት በምናይበት ጊዜ ከ47 ፐርሰንት ተነስቶ 57 61 ደርሶ በዚህ ዓመት ደግሞ 63 ፐርሰንቱ ቀጥተኛ ለሆነ የህዝቡን ኑሮ ለሚቀይር ፕሮጀክቶች የተመደበበት ሁኔታ ነው ያለው። በ2016 ብቻ ቅድም ባልኩት 61 ፐርሰንት ከተመደበው በጀት ላይ ለካፒታል ፕሮጀክት በመዋሉ በድምሩ ከ18 ሺህ በላይ የተለያዩ ፕሮጀክቶች ተሰርተው ተጠናቀው ለህብረተሰቡ አግሎት ላይ ውለዋል። ብሩህ አይምሮ ኖሯቸው ነገ የአገር ተረካቢ እንደመሆናቸው መጠን ከተማችን ይህንን ሁሉ የሚሰራበት ከታክስ ከተሰበሰበው እንደመሆኑ መጠን ከተሰበሰቡት ታክስ 7 ፐርሰንቱ ወይንም ከ7 ፐርሰንት በላይ ለፕሮጀክቶችና ለነዚህ ልማቶች የሚውልበት ሁኔታዎች አሉ። አንድ ሺ ሁለት መቶ በላይ ተማሪዎች ናቸው የሚመገቡት። ባይመገቡስ ምን ይፈጠራል? መጀመሪያው ነገር መያዝ ያለበት ባይመገቡ የምናቃቸው ነገሮች አሉ። ከዚህ በፊት ምገባ ሳይኖርና አሁን ምገባ ባለበት ያየናቸው ነገሮች አሉ። አንደኛ መጠነ ማቋረጥን ቀንሶልናል። ተማሪዎች ምግብ ባለመግኘታቸው እቤታቸው ነው የሚቀሩት፣ ወይም የማቋረጥ አዝማሚያዎች ነበሩ። ይሄ ሙሉ ለሙሉ አስቀርቶልናል። ሁለተኛ ተማሪዎች ወደ ትምህርት ቤት ከመጡ በኋላ አክቲቭሊ ትምህርቱ ላይ የመሳተፍ ችግሮች ነበሩ። እነዚህም አሁን በዛ ተቀርፎልናል። ያልበላ ተማሪ እና የበላ ተማሪ አንድ ክፍል ውስጥ እኩል አይሆነ ሶ ይሄ አንዱ ነው። ምገባ ስርዓት ላይ በጣም ከፍተኛ ስራ ከተሰሩ ተግባራት አንዱ። ሁለተኛው ደግሞ አጠቃላይ ለተማሪዎች የሚያስፈልጉ ግብአቶች ናቸው። በተለይ ዩኒፎርም፣ ደብተር አሁን ድሮ ወላጅ ይቸገር ነበር፣ በዚህ በደብተር በመግዛት ምናምን። አሁን ግን መንግስት ነው ይህም አንዱ ከግብር የተሰበሰበ ስለሆነ ዩኒፎርም ደብተርና የተለያዩ ቁሳቁሶች በመንግስት እየቀረበ ያው ድጋፍ እያገኘን ያለንበት ሁኔታ ነው ያለው። ይህን ይመስላል። እንግዲህ እንዳጠገባ መጀመሩ በጣም ጥሩ ነው ማለት ምክንያቱም ጠዋትን ቁርሳቸውን ሳይበሉ የሚመጡ ልጆች ስለሚኖሩ ለእነርሱም በጣም ጥሩ መንገድ ነው። እንዲሁም ደግሞ ምሳቸውንም እዚህ ስለሚበሉ ቤታቸው ሄዶ አይቸገሩም። ይህም እዚህ በመመገቤ ከልጆቹ እኩል ከቤት ቁርስ ሳልበላ እንኳን በመጣ እዚህ መመገብ እችላለሁ። እንዲሁም ደግሞ ወላጆቼ ምሳ ምን በላሽ ብሎ ስለማይጨነቁ እዚህ ከተመገብኩኝ ጥሩ ነው። እንደ እናት ያየው ትልቅ ነገር ምንድን ነው ቢያንስ ልጆች ልጅ ቁርስና ምሳ መቻል ቀላል አደለም። እዚ ጋ የብዙ ነገር ነው የተሸፈነው። ዩኒፎርም ተሸፍኗል፣ ጫማ ተሸፍኗል፣ ደብተር ተሸፍኗል። ይህ ሁሉ ወላጅ ላይ የነበረ ጫና ነበር። አሁን ግን ያ ተቃሎ ደፍተር አናስብም፣ ዩኒፎርም አናስብም፣ ጫማ፣ ምግብ፣ ቁርስና ምሳ። እላያቸው ላይ ያለ የትምህርት ለውጥ ራሱ ያላቸው የማርክ ለውጥ ይሄ ነው ይባላል። በጣም ተሻሽሏል፣ ምገባ ከተጀመረ ጀምሮ ማለት ነው። ቫሊዩ አድር ታክስ ማለት ነው። ቫሊዩ አድር ታክስ ይሄ ማለት ምን ማለት ነው? ከሁለት ሚሊዮን በላይ ከሁለት ሚሊዮን በላይ ገቢ ካለው የቫት ተመዝጋቢ የመሆን ግዴታ አለበት። የግብር ራሱን የቻለ ክበብ አለ። በዛ ክበብ አማካኝነት ግልጸኝነት፣ አጠቃላይ ግብር ምንድን ነው የሚለውን ነገር ለተማሪዎቻችን ግንዛቤ እንፈጥራለን። ይሄ ለተማሪ ብቻ አይደለም፣ ተማሪዎች ደግሞ ሄደው ለወላጆች ግንዛቤ እንዲፈጥሩ ነው። አብዛኛው ተማሪ አሁን ግብር ምንድን ነው ብትው በደንብ ያውቃል። እንደውም ለሌላው ማህበረሰብ ማስተማር አቅም አለ፣ አቅም ያላቸው ልጆች አሉ። ሚኒ ሚዲያ ያለን ጠዋት ጠዋት ሁሌ ፕሮግራም አላቸው። ከሰኞ እስከ ዓርብ ባለው አንድ ቀን የግብር አከፋፈል ስርዓት በሚመለከት ግንዛቤ የምንፈጥርበት ነው። ሁለተኛው ደግሞ ብሮሸሮች እናዘጋጃል እንደ ተቋም። ከሚከተሉት ውስጥ የደረሰኝ ጠቀሜታ ያልሆነው የቱ ነው? ሀ ከግምት አሰራር ለመውጣት ይጠቅማል፣ ለ በመረጃ የተደገፈ የታክስ አከፋፈል ስርዓት እንዲኖር ያደርጋል፣ ሐመርኋ ግብር ከፋዩ ካገኘው በላይ ግብር እንዲከፍል ያስችለዋል፣ መ መልሱ የለም። ሐመርኋ በትክክል ተመልሰ በትምህርታችን ታክስ ክበብ ስላለ በዛም በሚደርስ ባለበት ቀን በሚቀርብበት ቀን ግብር ምን ማለት እንደሆነና እንዴት እንደሚከፈልም ይነገረናል። ተማሪዎች የተለያዩ ፕሮግራሞችን በማዘጋጀት እንዲሁም ደግሞ ጥያቄና መልስም ይኖራል። የተለያዩ ተማሪዎች ተመርጠው ካጠኑ በኋላ የሚለማመዱትን ይጠየቃሉ። ከዛ በዚህ አማካኝነት ግንዛቤ ለተማሪዎች ያገ ታክስ ካለው ሰው ተሰብስቦ ለሌለው ተደራሽ ወይ ደግሞ ፍትሃዊ የሆነ ክፍፍል የሚደረግበት ሁኔታ ነው ያለው። ይህን ስል እንግዲህ ለምሳሌ ለሌለው ይከፋፈላል ሲባል መንገዶች ይሰራሉ። ካለው ይሰበሰባል፣ የሌለውም የሚሄድበት ግብር ያልከፈለው ይሄድበታል፣ ግብር የከፈለው ይሄድበታል። ሆስፒታል ይሰራል፣ ግብር የከፈለውም ይታከማል፣ ግብር ያልከፈለውም ይታከማል። ትምህርት ቤት ይሰራል፣ ግብር የከፈለውም ግብር ያልከፈለውም የሚማርበት ስለሆነ ፍትሐዊነትን ከማረጋገጥ አኳያ ነው የሀብት ክፍፍል የምንለው አንዱ ይሄ ስርዓት ስለሆነ በዚህ ልክ ነው እንግዲህ የግብር ምንነትና ግብር ከተሰበሰበ በኋላ ምን ላይ ይውላል፣ እንዴትስ ማህበረሰብ ጋር ይደርሳል፣ ተደራሽነቱ ምን ይመስላል የሚለው ከዚህ አኳያ ነው። ንጹቱ ሁን ትፍታ መዲናችን ክብር ለአገር ክብር እንበል ሁላችን። ህጻናት ልጆቿን እንደናት መግባ ትኑር አዲስ አበባ። እስካሁን ባየኋቸው ልማቶች አሁን ፒያሳን ዞሮ ዞሮ እያልኩ እያየው ነበረ። የሚገርም ልማት ነው የተሠራው በጣም በአጭር ጊዜ ውስጥ። ይሄን የማናሰርሽ ለምንድን ነው? ይሄ ስራ ከታክስ ጋር ስለሚገናኝ ነው። መንግስት ከየት አንጥሶ ይሄንን እንደዛ ያለ ልማት ሊሰራልን አይችልም፣ እና ከኛ በተሰበሰበ ግብር ነው ይሄን የተሰራው። ስለዚህ ህዝባችን የታክስን ጠቀሜታ ተረድቶ የታክስን ጥቅም መንግስት እንደዚህ አይነት ስራዎችን እየሰራ እንደሚያሳየን ተረድተን ታክስ የመክፈል ኃላፊነታችንን መወጣት አለብን። ልማቱ በጣም ቆንጆ ነው፣ ምንም እንቅፋት የለውም። ውበት አለው። ሰው ይዝናናበታል። ትክክል ነው ብለን እናስባለን። ሐኪም ቤቶቹም ቢሆን ይደገፋሉ። ይሄ ይሄንን እያየን ነው። አገሪቷ ጽዱ ሆናለች። አካባቢው ጽዱ፣ በቃ ቆሻሻም አይበዛም፣ ጽዳትም አለ። በቃ ውብ ሆናለች ብዬ አስባለሁ። ለስራው ቀሎልናል። ታክስ ከተሰበሰበ በኋላ ልማትን ከማስቀጠል አኳያ የተሰሩት ሂደቶች እና ከዚህ የበለጠም እየተጀማመሩት ስራዎች አሉ። መቀጠል ያለባቸው ያለቀ ለህዝብ ይፋ የሆነ የአፍሪካ ተምሳሌት እንድትሆንና ለአፍሪካ ኩራት የሆነችበት ከተማ እንድናይ ያደረገን አንዱ የታክስ አሰባሰቡና የአመራሩ ኮሚትመንት ነው። በቀጣይም እቅዶቹን ይዞ በርካታ ጉዳዮችን ለመስራትና የግብር አሰባሰቡን የተቀላጠፈ ለማድረግ እንደሚሰራም ገልጿል። ባለፉት ዘጠኝ ወራት ውስጥ እንደ ከተማችን 166 ቢሊዮን ለመሰብሰብ አቅደን 161 ቢሊዮን፣ የእቅዱን 98 ፐርሰንት አከናውነናል። ኦልሞስት የተሻለ ነገር ነው ብለን ያሰብ ነው። ይሄ ከእቅዳችን አንጻር ነው። ነገር ግን ደግሞ ከተማው ከምትፈልገው ከተማው የምታመነጨውን ሪሶርስ አጠቃለናል ወይ ደግሞ ሰብስበናል ብለን ሳይሆን ከእቅዳችን አኳያ 98 ነጥብ 67 ፐርሰንት ሰብስበናል የከተማው ገቢዎች ቢሮ ገቢን ለመሰብሰብ እንዲያመቸው ዘመኑን የዋጀ ቴክኖሎጂ አጠቃቀምና የአገልግሎት አሰጣጡን አዘምኖ እየሄደ ሲሆን ከተማዋ ከምትፈልገው አኳያ ገቢ በበቂ መጠን ተሰብስበዋል ማለት እንደማይቻልና ይህንን ለማስተካከል የተለያዩ ስራዎችን እየሰራ እንደሆነ ይገልጻል። አገልግሎት አሰጣጡ ላይም ደግሞ የሚያጋጥማቸውን ጫና በየጊዜው እያረምን እያስተካከልን የምንሄድበትም ሁኔታዎች ስለሚፈጠሩ ጫናም እንዳይፈጠርባቸው ቴክኖሎጂውን መጠቀም መቻል አለባቸው። በኢፋይሊንግ፣ በኢፔመንት፣ ኢቲታክስም በወረዳ ደረጃ ቴክኖሎጂንም ከመጠቀም አኳያ ግንዛቤዎችንም እየሰጠናቸው ያለንበት ሁኔታ ስላለ ወደዚህም መቀላቀል መቻል አለባቸው። የሚሸጡትን ሽያጮች ግብይታቸውን ሁሉ በቴክኖሎጂ የዘመነ መሆን አለበት። ሕገወጥነትን ከመከላከል አኳያ ከተቋሙ ጋርም ተቀራርቦ መስራት ይጠበቅባቸዋል። በተለይ ከደረሰኝ አጠቃቀም ጋር ያሉት ሰፋፊ ክፍተቶችን የማረም ስራ መሰራት መቻል አለበት። በደረሰኝ የመግዛት በደረሰኝ የመሸጥ ስራዎች ላይ በደንብ በትኩረት ሊሰሩ ይገባል። ሕገወጥ ንግድን በጋራ መከላከል መቻል አለብን። የሚቸግራቸውን ችግሮች በየጊዜው እያረምን እያስተካከልን የምንሄድበት ሁኔታ ስላለ ጊዜም በአግባቡ መጠቀም መቻል አለባቸው የሚል መልእክት ለማስተላለፍ ፈልጋለሁ። በሀገራችን ውስጥ ከጊዜ ወደ ጊዜ የግብር አሰባሰቡ በቴክኖሎጂ እየታገዘ በመምጣቱ ከታክስ የሚገኙ ገቢ አድጓል። ነገር ግን እንደሚፈለገው አመርቂ ውጤት ባይመዘገብም አሁንም ብዙ የቤት ስራ እንዳለ ይገለጻል። የግብር አሰባሰቡን አዘምኖ ለመሄድ የግብር ሰብሳቢው ተቋም ኃላፊነት ብቻ ሳይሆን የባለድርሻ አካላትና የሁሉም ኃላፊነት ጭምር ነው። ከባለድርሻ አካላት ጋር ያለን ቅንጅት በጣም ጥሩ ቅንጅት አለን። በተለይ መደበኛ ታክስ፣ መዘጋጃ ቤታዊ ታክስ ላይ በጣም ቅንጅት የሚያስፈልግበት ሁኔታ አለ። ገቢ ተቋሙ ብቻ ስለሰራ ሙሉ ለሙሉ ገቢ ይሰበሰባል ተብሎ አይታመንም። ባለድርሻ አካላቶች ሲሳተፉበት የበለጠ መሰብሰብ ያለበትን ገቢ በተገቢ ሁኔታ አሟጦ መሰብሰብ የሚቻልበት ሁኔታዎች ይፈጠራሉ ይህንን መሰረት አድርገን በተለይ ወደ 26 ተቋማት የጋራ ሜሞ ተፈራርመን በዛ ልክ የሚንሰራበት ሁኔታ አለ። ከፌዴራል ተቋማት ከክልል ተቋማት እንደ አዲስ አበባ ከተማ ያሉት ወደ 15 ተቋማት በጋራ ተቀናይተን የስምምነት ሰነድም ተፈራርመን የምንሰራበት ሁኔታዎች አሉ። በተለይ ባለፈው ዘጠኝ ወር ውስጥ የሰራናቸውን ስራዎችንም የገመገምንበት ሁኔታ አለ። በዋናነት እነዚህ ባለድርሻ አካላቶች ታክስ አሰባሰቡ ላይ የራሳቸው ሚና በተገቢ ሁኔታ ካልተወጡ በስተቀር የሚጎልና መሰብሰብ የማይችሉ ወይ ደግሞ ያልማይሰበሰቡ እንዳይሰበሰብ የሚደረጉ ታክሶች ሊኖሩ ይችላሉ። በተለይ የመዘጋጃ ቤታዊ የምንላቸው ገቢዎች በጣም ትልቅ ትኩረት የሚፈልግ ነው። በዚህ ውስጥ ቴሌም አለ፣ ባንኮችም አሉ። ቅንጅታዊ ስራችን ውስጥ ባለድርሻ አካላት ብለን የምንወስዳቸው ውስጥ ማለት በመዘጋጃ ቤታዊ ገቢ አሰባሰቡ ላይ መሬት፣ ትራንስፖርት ግንባታና ፍቃድ እነዚህ እነዚህ ትልቁ ገቢ እንዲሰበሰብ የሚያደርጉ አካላቶች ናቸው። በቀጥታ በተዘዋዋሪ ባለድርሻ የሚሆኑ አሉ። በቀጥታ ደግሞ ታክሱ እንዲሰበሰብም ባለድርሻ የሚሆኑ ስላሉ እዚህ አካባቢ ላይ ትንሽ መሰራት ያለባቸው ስራዎች አሉ። በግብር ከፋዩ ህብረተሰብ ዘንድ በብዛት የሚስተዋለው ገቢን በወቅቱ ያለማሳወቅ ችግር አለ። ግብር ከፋዮችን በዚህ የተነሳ እንግልትና ኪሳራ ውስጥ ይገባሉ። ይህም እንዳይከሰት ግብር ሰብሳቢ ተቋም በየጊዜው በተለያየ አቅጣጫ የቅድመ ስራዎች ስራና የተለያዩ ድጋፎችና ማበረታቻዎች ላይ ይሰራል። የመጡ የሚደግፉበት አግባብ ነው ያለው። ይሄ መጠናከር አለበት። አሁን በቅርብም እንደሆኑ የጥያቄና ምስድር ተደርጎ በልጆቻችን አማካኝነት እንደ ክፍለ ከተማ አንደኛ ወጥተዋል። የኛ ልጆች፣ ይሄ ደስታ ነው። ጥሩ ነው። የእነሱ ትምህርት ነው። የኛ አንድ ሆኖ መስራት ነው። ስለዚህ ይህንን ማጠናከር ነው። ግንዛቤውም ካጠናከርን ውጤታማ ይሆናል ብዬ አስባለሁ። ግብር ለአንድ ሀገር ሁለንተናዊ እድገት ወሳኝ መሆኑንና የግብር ጉዳይ ያንድ ተቋም ሳይሆን የሁሉም ዜጋ ጉዳይ እንደሆነም ይታወቃል። ያለ ግብር ከፋይ ንቅ ተሳትፎ የገቢ አሰባሰቡ ውጤታማ ሊሆን አይችልም። በመሆኑም ሁሉም ግብር ከፋይ በወቅቱና በታማኝነት ግብሩን እንዲከፍል ጥሪያቸውንም እንዲያቀርባሉ ከተማ መስተዳድሩ የሚፈለገው ይፈልገውን የልማት የማህበረሰቡ የመልማት ጥያቄን በአግባቡ ለመመለስ እንዲችል በጊዜ ግብራችሁን እንድትከፍሉ የሚል ነው። እኛም ያው ተከፍሎን የምንሰራበት የተማሪ ምገባ የሚካሄድበት ሲቀጥልም ደግሞ የተማሪ ቁሳቁሶች እንዲሟሉ የእናንተ ግብር መክፈል አስተዋጽኦ ስላለው ባካችሁ በወቅቱ በታማኝነት ግብራችሁን ክፈሉላለሁ። ለህዝቡ ማስተላልፈው ግብር ግዴታ ነው። መንግስት ይሄንን አሰባስቦ ነው የመሬት ልማት የመሬት መሰረታዊ ልማት የሚካሄደው። ቱቦ የሚሰራው ምንድነው? ይሄ ጤና ጣቢያ፣ ሁሉ ነገር በዚህ በግብር ነው። እኛ ደግሞ ግዴታችንን፣ ህዝቡ ማወቅ አለበት። እስከ ተጠቀመ ድረስ ማንም ሰው ግብር ግዴታው፣ ግብር ለሁላችንም ነው። በወቅቱ ቢከፍል ለራሱም ይጠቀማል፣ አገሩንም ይጠቅማል ብዬ አስባለሁ። ግብሩም በስርዓቱ እንዲከፍል እጠይቃለሁ ማለት ነው። የምትከፍሉት ግብር ደግሞ ለልጆቻችሁ የትምህርት ቤት ማስገቢያለት፣ ለዩኒፎርም፣ ለምግብ የሚውል ነውና ግብራችሁን በወቅቱ በታማኝነት ክፈል። በሀገሪቱ የሚገኙ ሰዎች በተገቢ መንገድ ወይም ደግሞ በሰጣቸው ቀነ ገደብ የሚከፍሉ ከሆነ ግብር እና ተማሪዎች የምግብ አስመስረታችን አይጓደልብንም እንዲሁም ደግሞ የተለያዩ ነገሮችም ይሟሉልናል ማለት ነው ነገር ግን ሰዎች ግብር የማይከፍሉ ከሆነ የተማሪዎች ምግብ ሊጓደል ይችላል። ቁርስ ተበልቶ ምሳብ ላይ ያገኝ ይችላል። እንዲሁም ደግሞ ሁለቱንም ካገኘን ተመጣጣኝ ላይሆን ስለሚችል ግብር ቢከፈል። ለግብር ከፋዮች በሙሉ ግብራችሁን በተሰጣችሁ ጊዜና ወቅት በመክፈል የኛ ተማሪዎችን የምገባ ስነ ስርዓት በማስፋፋት የሀገሪቱንም የመሰረተ ልማት እንዲሟላ ግብራችሁን በታማኝነት እንድትከፍሉ ስላሳስባል ትምህርት ቤት ሆስፒታል ሲሰራ